እኛ ላይ ያረፈው ዱላ የሚቀጥለው መንግስት ላይ ማረፍ የለበት። እኛ እኮ የደረሰብን ችግር ባቡር ተበድረው፣ ሱካር ተበድረው፣ ምናምን መንገድ ተበድረው፣ ባቡሩ እንኳን እዳ ሊከፍል ተዉና የሰራተኛ ደሞዝ አይከፍልም። የእኛ ባቡር፣ የሱካር ብድር ሌላውን ተዉት፣ ወንጂ ስልሳ ዓመት የቆየው ፋብሪካ ሄዱ ናችሁ ካልጓሳችሁ፣ ስልሳ ዓመት ቆይቷል። ለሰራተኛ ደሞዝ መክፈል አቅቶት ተበታን ሰራተኛ፣ እዳ ግን አለ። እኛ የደረሰብን ፈተና የሚቀጥለው መንግስት ጋር መድረስ የለበትም በሚል የተሰራው ለትውልድ የተሰራው ኤምፕሎይመንት በዚህ ዓመት ቢያንስ ቢያንስ አራት ነጥብ አምስት ሚሊዮን ሰው ስራ ይዛል። የውጭ ሀገር ስራ ሰሞኑን እኮ ግማሽ ሚሊዮን ሰው ልከናል። የተመዘገበ ደሞዙ የሚታወቅ ማን ቤት እንዳለ የመንግስት ነው መነግራቸው። ግማሽ ሚሊየን ወጣቶች ሰልጥነው ውጭ ሀገር ስራ ይዘዋል። ስልሳ ሺህ ገደማ ወጣቶች እዚህ ሆነው ሪሞት ጆብ ለተለያየ ኩባንያ ይሰራሉ። እዚህ ሆነው ድሮ አልነበረም። በቂ ነው ወይ አይደለም? ዓለም ላይ ያለ ኬዎስ ነው። እኛ ውስጥ ያችግራለ እንዴት እንፍታው ነው እንጂ ብንመጻደቅበት ዋጋ የለውም። ነገርየ ኢንፍሌሽን አምናና ዘንድሮ ቢያንስ በግማሽ ቀንሷ። ኢትዮጵያ ውስጥ ቢያንስ በግማሽ